ሰላም ጤና ይስጥልኝ የአብዲ ቬት ቻናል ተከታዮች ዛሬ ጥጃን በልጅነቱ ቀንዱን ማስወገድ ለምን ይጠቅማል የሚለውን አብረን ለማየት እንሞክራለን። አንደኛ አደጋ ወይም ጉዳትን ከሰው እንዲሁም ከእንስሳ ለመቀነስ ይረዳል። ሌላው ደግሞ ሰውነታቸው ተጫጭሮ ወይ ደግሞ የተጎዳ ሰውነት ከሆነ በፋይናንስ ስንሸጠው እንዳንቸገርም ይረዳናል። ሶስተኛው ነገር ምንድነው? መመገቢያ ቦታ ቀንዱ እያስቸገረው ለመመገብ እንዳይቸገር ይረዳዋል። ሌላኛው ደግሞ ለማጓጓዝ ስናጓጉዝ ትራንስፖርቴሽን ላይ ብዙ ከብቶችን የምንጭን ከሆነ ቀንድ ያሌለው በዛ ሰዓት እንዳይወጋጉ ይጠቅማሉ። ሌላኛው ነገር ምንድን ነው? በውጮች በእኛ ሀገር እንኳን ብዙም ተፈላጊ አይደለም፣ በውጮች ግን ከፍተኛ የገበያ ፍላጎት አላቸው። ለምን? ሰውን የመዋጋት ባህሪ ስላሌላቸው እና ከልዩነታቸው ጀምሮ ቀንድ ስላሌላቸው የገበያ ፍላጎታቸው በጣም ከፍተኛ ነው ማለት ነው። በተለይ በተለይ ግደር ጥጆች የዛሬ ጥጆች የነጌ ላሞች ናቸው እና ቤታችሁ የምታሳድጉ ወደ ላም የመቀየር ፍላጎት ያላችሁ ይህንን ቀንድ ብታስወጡ መልካም ነው። ለምን ይጠቅማችኋል መሰላችሁ? መኖ ስትሰጡ ውስጥ ለውስጥ ስትሄዱ እርስ በርስ የመዋጋትና እናንተን የመውጋት አዝማማ ያሳዩ። አብዛኛውን አርቢዎች ኮሜንት ሲሰማ ምንድን ነው በራሳቸው ላ ተወግቶ የተጎዱ ሰዎች አሉ። እነዚህ ሰም። ስለዚህ ቀንዳቸውን በልጅነታቸው የምናስወጣ ከሆነ አንድ የመዋጋት የፋይት ማድረግ ከሌሎቹ ጋር የመዋጋት ባህሪ ስላሌላቸው፣ በልጅነታቸው ሲያድጉ ቀንድም ስላሌላቸው የመዋጋት ነገሩን ይቀንሳሉ። ሌላ ደግሞ ከፈለግን ይዘን ወደ የትም መጓጓዝ እንችላለን። ቢኮዝ የሚወጉበት ስላሌላቸው ጸባያቸውን ሁሉ ለማስተካከል ይጠቅማል። ስለሆነ ይሄኛውን ማሰራት ነው። ሌላው ደግሞ ቀንድ የሌለውና ቀንድ ያለውን እኩል አንድ ቦታ ቁመ ስንመግባቸው የመረባበሽ ሁኔታ ያመጣሉ። ስለዚህ ቀንድ የሌለው ምንም አይረብሽም። አንድ ቦታ ቆሞ የተሰጠውን መብላት ነው። እኛም ቀንም ወይም ማታም ስንሆን ለመዝናናት እነሱ እየተመገቡ ውስጥ እየተጓዙ ማየቱ እንደኔ ያዝናናኛል። ስለሆነ ውስጥ ሄጄ ሳያቸው ፍሪ ሆኜ ሳልጨናነቅ ውስጥ ለውስጥ እየሄድኩኝ በእጁ ላይ እየነካውኝ እየዳበስኳቸው ከብቶቼ ማየት እችላለሁ። ይሄም ሆኖ ግን ቀንዱን ካስወገድኩ ነው። ስለዚህ ቅድም እንዳልኳቸው የማርኬት ቫሊዩን ለመጨመር ሚኒማይዝ ከርከስ ዳሜጅ ለመቀነስ ፋሲሊቲ ዳሜጅ እቃዎችን ቤት ውስጥ ያሉ ነገሮችን እንዳይሰባብሩ ስለሚጠቅም፣ ስለዚህ እነዚህም ብንጠቀም መልካም ነው። እርስ በርስ አይዋጉም፣ አጥንት አይሰብሩ፣ ምን አይሉ። ስለዚህ እንደዚህ አይነት ከብቶችን መጠቀም ወይ ደግሞ ጥጆቻችንን ቀንድ ማስወጣት ዲሆርን ማስደረግ መልካም ነው እላችኋለሁ። የውላችሁ እዚህ ጋር ምቾት እንዴት እንደሚያንገለተው እዩ፣ እንዴት እንደሚጫወት ማለት ነው። በቃ ሰላማዊ ህይወት እየኖረ ነው። ስለዚህ በልጅነቱ መልካም ነገሮችን ከሰራንለት ሲያድግም እንደዚሁ ተጫዋች ይሆናል ማለት ነው። እንዳሳደግ ነው ነው ለምን በልጅነታችን አይተን ከሆነ ከብቶችም የምንዋጋና ለውጊያ የምናዘጋጃቸው እንድጣሉ የምናደርግ ከሆነ ካደጉ እንደዛው ይዋጋሉ፣ ይጣላሉ። ስለዚህ ይህንን አስተካክሉ። መልካም ጊዜ ይሁንላችሁ። ቻው